አምላካችንና ጌታችን ኢየሱስ ክርስቶስ የአይሁድ በዓል በሚያርፍበት ጊዜ በኢየሩሳሌም እንደዚያ ተገኝላለን። እዛዚህ ኮነ በበአሉ ለአይሁድ አርገንዚ ኢየሱስ ኢየሩሳሌም። ከዚህ በኋላ አይሁድ በዓል በሚያርፍበት ቀን ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ። በዘዳግም 16 አንድ ላይ እንዳመለከተው አይሁድ ከግብጽ የወጡበትን መከራውን ያሳለፉበትን የአይሁድ የፋሲካን በዓል የሚያከብሩበት ወር ነበር እና በዛን ቦታ ላይ ክርስቶስ ተገኘ። በዛም ሲያልፍ ቤተሳይዳ ምትባል የመጠመቂያ ቦታ ነበረች እና አንድ በሽተኛ የታመመ ሰላሳ ስምንት ሚሊዮን በአልጋ ቁራኛ የደዌ ዳኛ ይዞት የተኛ ሰው ነበርና፣ ተመለከተው። ያልፈው አልፈለገም እና ልትድን ትወዳለህ ብሎ ጠየቀው። እሱም አዎ ጌታ ወይ፣ ነገር ግን ሰው የለኝም። ማለት ሰው የለኝም ያለበት ምክንያት ምንድን ነው? እንግዲህ የሰላሳ ስምንት ዓመት በዚያ በመጠመቂያ ቦታ ላይ ተኝቶ ነበርና ዘመዶቹ ሰችተውት ነበርና ሌሎች ሰዎች ሰው አቅንቶ ሰው አንስቶ ዘመድ ያላቸው ውሃው በሚናወስበት ጊዜ እግዚአብሔር መልአክ ውሃን በሚያናወስበት ጊዜ ፈጥነው ወሽተው ወሽተኞችን ያስገባቸው ያጠርቋቸው ነበርና መጀመሪያ የተጠመቀው ይድና መጀመሪያ ውሃው በሚናወስበት ጊዜ ቶሎ የገባው በሽተኛ ይድን ስለነበረ፣ ይሄ ደግሞ አንደኛ ራሱ ሄዶ መጠመቅ አይችልም፣ ፈጥኖ መነሳት አይችልም። በሽተኛ ነው። ሰላሳ ስምንት ዓመት ሆኖ በበሽታ ተቆልፎ የተያዘ ነው። በሁለተኛ ደረጃ ዘመድ ወገን ሰርችቶት ብቻው የሚኖረው እና እና ሰው የለኝም አለ። ከዛ በኋላ አልጋህን ያዝና ተነስ፣ አልጋህን ተሸከምና ሂዳል ጥርታ አልጋህን ተሸከምና ሂድ ብሎ ጌታ አምላካችን በቃል ተናግሮ ይህም ሰው ፈውሶታል። ለምንድነው እሱ ራሱ ያውቅ የለም ለምንጠየቀው ይባል ክርስቶስ አላዋቂ ስጋ መዋሃዱን ሲናገር ነው። አላዋቂ ስጋ እንደተዋሃደ ሲናገር ነበር። አንድም ደግሞ ልትድን ትወዳለን ብሎ የጠየቀው እኔ ሳልፈልግ አዳነ ሚሮ ላይጎድ ስለሚናገር፣ ኋላም ደግሞ በለታሩ በጥፊ እንደሚመጣው ስለሚያውቅ ምክንያት ለማሳጣት ነው ይህንን የተናገረው። ስለዚህ ይህ ሰው በዛ ቦታ ላይ ወገን ዘመድ ስላልነበረው ጌታ ወገን ዘመድ ሆኖ ተገኝቶለት መጠበቂያውን ቦታ ሳይደርስ በቃሉ ብቻ ተፈውሶ ሄዷል። ያቺ ቦታ ቤተሳይዳ ትባላለች፣ ወይም ቤተሳህል። ቤተሳህል ወይም ቤተሳይዳ ትባላለች፣ የምህረት ቦታ ማለት ነው። ቤተሳይዳ ማለት ወይም ቤተሳህል ማለት የምህረት ቦታ ማለት ነው። ምክንያቱም በዛ ቦታ ላይ ህሙማን እየመጡ እየተጠመቁ ይፈወሱባት ነበርና። ከአይሁድ ቤተ መቅደስ አጠገብ ነው ያለችው ቦታ። ሶሎሞን በጥበቡ ያሰራት የውሃ ጉድጓድ ነች ይላሉ። አንድም ደግሞ ህዝቅያስና ኢሳይያስ ያስገኟት ቆፍረው ያወጧት የውሃ ጉድጓድ ናት። አምስት ደረጃዎች አሏት። ይቺ የመጠመቂያ ቦታ አምስት ደረጃዎች አሏት እና እነዚህም አምስቱ ደረጃዎች የአምስቱ አዕማደ ምሥጢር ምሳሌ ናቸው። የአምስቱ አዕማደ ምሥጢር ምሳሌ ናቸው። አንድም ደግሞ የአምስቱ ጾታ ምሳሌ ናቸው። የአምስቱ ጾታ ምሳሌዎች ናቸው አምስቱ ደረጃዎች ማለት ነው ይኸውም አምስቱ ጾታ ማለት ምን ምን ናቸው ይባል። አምስቱ አእማደ ምስጢር የአምስቱ ድውያን ምሳሌ አምስቱ ጾታ ምዕመናን ምሳሌ አምስቱ ምሳሌ አምስቱ ጾታ ምዕመናን ወይም አምስቱ ምዕመናን የምንላቸው አይሩግ፣ ወራዙት፣ አንስት፣ ካህናት መነኮሳት ናቸው። የአይሩግ ጾራቸው ፍቅረ ነዋይ ነበርና በጥምቀት ባገኙት ምን የመንፈስ ቅዱስ ኃይል ድል ስለሚነሱት ነው። አምስቱ እንትን የወራዙት ስራቸው የወራዙት ስራቸው ደግሞ ዝሙት ነበርና በጥምቀት ባገኙት ኃይል የመንፈስ ቅዱስ ኃይል ድል ይነሱታልና፣ እንደገና የአይነስት ጾራቸው ደግሞ መንፈሰ ፕሮዘክት ይባላል። መንፈሳቱ ዝብት ማለት የምንዝር ጌጥ ማለት ነው። ሴቶች ጌጥ ስለሚወዱ የተለያየ ነገር ስለሚያደርጉ ያ መንፈሳቱ ዝብት እግዚአብሔር የሰራላቸው አካላት ውጪ ሌላ በሌላ ነገር እንዲያጌጡ ያደርጋቸው ነው። ስለዚህ ይህን ደግሞ በጥምቀት በሚያገኙት ኃይል ድል ይነሱታልና እንደገና የካህናት ጾራቸው ትዕቢት ነው። ማይረጋችን ምጡቅ እውቀታችን ረቂቅ ነው በሚል ትምክት የትዕቢት መንፈስ በላያቸው ላይ ያደርግ ነበር እና ስለሚያደርግ ይህንን እግዚአብሔር በሚሰጣቸው በጥምቀት ኃይል ይነሱታልና እንደገና ደግሞ የመነኮሳት ጾራቸው ስስት ነው። ምክንያቱም እንደ ሰው ገበያ ሄደው በርቀት ሄደው ገንዘብ አያገኙም፣ ከባላታቸው ስለማይወጡ ያገኙትን አንቀው ይዛሉ፣ ለሌላ አያካፍሉም። እና ስለዚህ ይሄንን በጥምቀት ይህንንም ድል ስለሚነሱት የዛ ምስጢር ነው ብለው ሊቃውንት ያስቀምጣሉ ማለት ነው። ስለዚህ እግዚአብሔር አምላካችን በዚህ የመጻጕዕን ዕለት ስናስታውስ ለምሳሌ በዓለም ዘንድ የተለያየ ቀን ይታሰባል የተለያየ ቀን ይታሰባል። ቤተክርስቲያናችን ደግሞ እግዚአብሔር አምላካችን በሰንበት ለሰው ልጆች ያደረገውን ፈውስ በማሰብ በቅዱስ ያሬድ አከፋፈል የመዝሙር አከፋፈል መሰረት አራተኛውን ሳምንት የሕሙማን ቀን ሕሙማን የመፈወሻ ቀን ብላ ሕሙማንን በማሰብ በያሉበት የእግዚአብሔር ቃል እንዲደርሳቸው በጸሎት ቤተክርስቲያናችን አስባ ስለምትውል የሕሙማን ቀን ብላ ሰይማለች። ማለት ነው በቃ ሲያሬድ አከፋፈል ማለት ነው እንግዲህ። ስለዚህ ቅዱስ ያሬድም በሚታወቀው በጸናው ሰው በሚረዳው ስለመደበው የክርስቶስን ሰዋሽነት በማመልከት የመዝሙሩ መክፊያ ርዕስ አድርጎ መጽሐፉ ብሎታል ማለት ነው። በዚህ ዕለት አምላካችን ኢየሱስ ክርስቶስ በተለያዩ ቦታዎች እየተዘዋወረ የተለያዩ በሽተኞችን እንደፈወሰ ይሰበክበታል፣ ይነገርበታል፣ ይዘመርበታል። ቅዱስ ያሬድም ይህን በተመለከተ ነው በመዝሙሩ ያስቀመጠ ነው። በተለይም በሽተኞችን እየፈወሰው በሰንበት በመሆኑ በሰንበት መልካም ስራ መስራትን እንዳለብን ሲያመለክተ ነው ማለት ነው። በአብይ ጾም አራተኛ ሰንበት ላይ አንድ የተፈጸመ ታሪክ አለ ብሎ የሚያመለክተን ይህም ነው። ትልቁ ነገር በአራተኛው ሳምንት መጻጕዕ ስለዳነ በዚህ ዕለት የህሙማን መፈወሻ ወይም ደግሞ የምህረት ቀን ብሎ ቅዱስ ያሬድ በሰየመው መሰረት ቤተክርስቲያናችን ይህን ቀን ታክብራለች ማለት ነው። ደዌ የተለያየ ደዌ አለ። ደዌ ዘስጋ ደዌ ዘነብስ አለ ደዌ ዘነብስ በኃጢአት ምክንያት የሚመጣ ነው። ደዌ ዘስጋ ደግሞ በተለያየ ምክንያት የሚመጣ ነው። ደዌ ዘስጋ አጠቃላይ በአምስት ይከፍሉታል አባቶቻችን። ይህን የጣውጡ በአምስት ሲከፍሉት ደዌ ዘንጽእ፣ ደዌ ዘእሴት፣ ደዌ ዘመቅሰፍ፣ ደዌ ዘተንሳስ፣ ደዌ ዘኃጢአት ብለው በአምስት ይከፍሉታል። ደዌ ዘንጽህ ማለት በገድል በትሩፋት ምክንያት በቅዱሳን ላይ የሚከሰት ደዌ ነው። ይኸውም ቅዱሳን ነፍሳቸው ለማንጻት ሲሉ ስጋቸውን ጎድተው በጾም በጸሎት፣ በስግደት ሲያጎሳቁሉት ስጋ ይደግማል። በዚህ ምክንያት በበሽታ ይወድቃሉ ይመተራሉ ማለት ነው ሌላው ዘደዌ ዘስየት ማለት ይህ ደዌ እኛ ክርስቲያኖች ዋጋ እንድናገኝ ጸጋው ክቡር ይወዛልን ከእግዚአብሔር የሚታዘዝ ደዌ ከእግዚአብሔር የሚታዘዝ ደዌ ነው። ቅዱስ ዳዊት በመዝሙር ሰሳሶስት ላይ ብዙ ማመለ ጻድቃን ብሎ እንደተናገሩ የጻድቃ ነማቸው ብዙ ነው አለ። ይህንም ስንመለከት እዮም ምሳሌያችን ነው ዋና ምሳሌያችን ነው ማለት ነው። ከእግዚአብሔር የታዘዘ ደዌ ያገኘው፣ ተጎሳቆለ ሁሉ ነገሩ ንብረቱ ጠፋ፣ አካሉ ተጎሳቆለ። ነገር ግን እግዚአብሔርን ስላልካደ በእግዚአብሔር ስለተማመነ ከፊት ክቡ ይልቅ ባላክቡ በስቶለት ለዓለም አስተማሪ ምሳሌ ሆኗል ማለት ነው። ሶስተኛ ደዌይ ዘተግሳስ ስንለው ደዌይ ዘተግሳስ ማለት ከህግና ከስርዓት ውጪ ከእግዚአብሔር ዓላማ ውጭ የሆነው ነገር ወደ እግዚአብሔር ወደ ራሱ ለመመለስ የሚያደርገው ነገር እግዚአብሔር አምላካችን ምክንያቱም የቀደመ አገልግሎታችንን የቀደመ ፍቅራችንን አቋርጠን ወደ ዓለም ስንመለስ እግዚአብሔር በደዌ ይገስጸናል ይቀጣናል ማለት ነው። ሁለተኛ ነገሥት ሀያ አንድ ላይ ስንመለከት ሕዝቅያስ ሰናክሬም ኢየሩሳሌምን በወረረበት ሰዓት ጦርነቱን እግዚአብሔር ተዋግቶ ድል አድርጎለታል። ነገር ግን ጦርነቱ ወይም ድሉ በእግዚአብሔር ኃይል የተጠናቀቀ መሆኑን ክብር ስላልሰጠ ሕዝቅያስ በራሱ ኃይል ጦርነቱን እንዳሸነፈ ስላደረገ እግዚአብሔር አምላካችን ሕዝቅያስን በደዌ ቀጣው። በክፉ ደዌ የቀጣው ነቢዩ ኢሳያስንም ላከበት ካልጋ ትወርድም ትሞታለህ፣ ብሎ ላከበት። በኋላ ሕዝቅያስ ንስሐ ገብቶ ተጸጽቶ እንደገና ከበሽታው ድኖ የአስራ አምስት ዓመት ተጨምሮለታል። ይህ ደወይ ተግሳስ ይባላል። እንዲሁም ደግሞ ኢሳያስን ስንመለከት በዘመን ኦዘያን ጊዜ ኦዚያን ቤተ መቅደስን ተደፋፍሮ ልብሰ ክህነት ልብሰ ተክህኖ ለብሶ ማይጠን ተወኩን ይዞ ወደ ቤተ መቅደስ በሚገባ ጊዜ ያልተሰጠውን ክህነት እንደተሰጠው አድርጎ ማይጠን ያጠን በሚገባ ጊዜ ኢሳያስ ዝም አለ። ስለ እግዚአብሔር ክብር ስለ ቤተ መቅደሱ ክብር ስላልተቆረቆረ ስላልተናገረ በርቶ ዝም ስላለ እግዚአብሔር አምላካችን ኢሳያስን በለምዝ ከንፈሩን አነደደው መታው። እንደገና አብጠት ሊቱ ሶስት ዓመት ተወሰደበት። ኋላ ሶስት ዓመት ንስሐ በሚጠባበት ጊዜ ንስሐ ሲገባ የኢሳያስ ለምፁን ነጻለት፣ ሀብቶ ተመለሰለት። እንደገና የቀደመ ክብሩ ተመልሶለታል ማለት ነው። እንደገና ደዌ ዘመቅሰብት የምንለው ይህ ደዌ በሁሉም ከሁሉም በላይ የከፋና እጅግ አደገኛ ነገር ነው። እግዚአብሔርን በኃጢአት ምክንያት በሚያስቆጡ ሰዎች ላይ የሚመጣ ደዌ ነው። ለዚህም ምሳሌ የሚሆነው ሄሮድስን ስንመለከት ሄሮድስ ከአስራ ሁለቱ ሐዋርያት አንዱ የዮሐንስን ወንድም ያዕቆብን በሰይፍ ገደለ። አይሁድ ደስ አላቸው። አይሁድ ደግሞ እንዲህ አይነት ደስታማ ካለ ለአይሁድ ደስ ካላቸው ስልጣን የሚራዘምልኛል ማለት የሐዋርያትን አለቃ እንደገና ቅዱስ ጴጥሮስን ወደ ወህኒ ወረወረላቸው። ታዲያ ከጢሮስና ከሲኖዳ ጋር ጸብ ነበረበትና እነዚህ ሰዎች መጥተው የሚፈልጉትን ጠይቀው ይቅርታ በሚጠይቁበት ጊዜ ከፍ ባለ ድምፅ ተናገራቸው ሄሮድስ። ከዛም በኋላ ከንግግሩ የተነሳ ሄሮድስን አደነቁትና፣ ይህ ሰው ሳይሆን እግዚአብሔር ነው የተናገረው፣ ይህ የእግዚአብሔር ድምፅ ነው ብለው አደነቁት። ሄሮድስም የእግዚአብሔርን ክብር በመውሰዱ ደስ ብሎት በመቀበሩ እግዚአብሔር አምላካች አንደኛ ሐዋርያትን አጎሳቁሏል። ያዕቆብን በሰይፍ ገሏል። ጴጥሮስን ወደሆኒ ወሮሏል አስጥሏል። እንደገና ደግሞ ከሰዎች ዘንድ የተሰጠውን የእግዚአብሔርን ክብር ለራሱ በመውሰዱ በመቅሰፍት ተመቶ መልአኩ በትል መታው። በመቅሰፍት መታው። በአምስተኛው ቀን ሰውነቱ ከፍቶ በትል ተመቶ ሞቷል፣ ማለት ነው። ይህ ደዌ ዘመቅሰብት ይባላል። አምስተኛውን የመጨረሻው ደዌ ዘኃጢአት ነው። ይህ ደዌ ትንሽ ትንሽ እያልን በምናጠረቀመው የኃጢአት ክምችት ምክንያት የምንመታበት ደዌ ነው ማለት ነው። ለዚህም በዚህ በአራተኛው ሰንበት የሚለው ታሪክ የሚጠረቀው የመጻጕዕ ታሪክ ለዚህ አንደኛ ምሳሌ ነው ማለት ነው። ከእለት ወደ ዕለት የእግዚአብሔርን ምህረትና ቸርነት ባለማሰብ ዕለት ዕለት ቀስ ቀስ እያለን የምናንጠራቅም ማለት ታዲያ ይከማችንና የማይመለስበት ደረጃ ላይ ይደርሳል። የእግዚአብሔርን ክብር፣ እግዚአብሔርን ሀልወት ያስረሳናል ማለት ነው። ስለዚህ በዚህ ሰዓት እግዚአብሔር አምላካችን ከምህረቱ የተነሳ ዝም ሲል እንደ ሞኝነት ስንቆጥረው፣ እሱ ደግሞ መጨረሻ ላይ አይታ- አይታገስም አሁን ይገስጸናል፣ ይመታናል ማለት ነው እና ደዌ ዘሀቢያት የሚባለው ይሄ ነው። ስለዚህ የክርስቶስ ፈዋሽነት ከምንም በላይ ወሳኝ ስለሆነ በቃሉ ተናግሮ፣ በእጁ ዳሶ፣ በዘፈረ ልብሱ ሕሙማንን ፈውሷል። ለምጽሐፍን አምጽቷል እንቁላንን አምጥቷል፣ ሽባዎችን ተርትሯል፣ ጎባጣዎችን አቅምቷል። ይህንን ሁሉ በማሰብ አራተኛው ሰንበት የምህረት ቀን የማን የፈውስ ቀን ብለን እናከብረዋለን ማለት ነው። እንግዲህ እግዚአብሔር አምላካችን በጥቂቱ ያናገረን ይህም ይመስላል በዛሬው ቆይ